በአዲስ አበባ ከተማ በብስክሌት የትራንስፖርት አገልግሎት ለመስጠት የስራ ፈቃድ የሚጠይቅ ሰው፣ ሶስት መቶና ከዚያ በላይ ብስክሌቶች ለአገልግሎት ማቅረብ የሚችል መሆን እንዳለበት የሚደነግግ ደንብ ስራ ላይ ዋለ። ለአገልግሎት የሚቀርበው ብስክሌት ደረጃውን የጠበቀ ጂፒኤስ የተገጠመለትና የተመረተበት ዘመን ከሁለት ዓመት ያልበለጠ መሆን እንዳለበትም አዲሱ ደንብ ይደነግጋል። የብስክሌት መጋራት አገልግሎትና የብስክሌት መስመር አጠቃቀም የተሰኘ መጠሪያ ያለው ይህ ደንብ በአዲስ አበባ ከተማ አስተዳደር ካቢኔ የጸደቀው ባለፈው ጥር ወር መጨረሻ ነበር። ደንቡን ማዘጋጀት ካስፈለገባቸው ምክንያቶች አንዱ በአዲስ አበባ ከተማ የተሽከርካሪ ቁጥር በከፍተኛ ሁኔታ በመጨመሩ ምክንያት የሚፈጠረውን የትራፊክ እንቅስቃሴ መጨናነቅን ለማቃለል እንደሆነ ተገልጿል። ከቦታ ቦታ የሚደረግ እንቅስቃሴን ለማቀላጠፍ፣ የከባቢ አየር ብክለትን ለመቀነስ እንዲሁም የከተማይቱ ነዋሪዎች ብስክሌትን በማሽከርከር፣ የአካል ብቃታቸውን በማዳበር፣ ጤናማ ዜጋ እንዲሆኑ ለማስቻል የሞተር አልባ ትራንስፖርት ማስፋፋት አስፈላጊ መሆኑም ተጠቅሷል። ለዚህም ደህንነቱ የተጠበቀ፣ ወጪ ቆጣቢ፣ ተደራሽ፣ ፍትሃዊ፣ ዘላቂነት ያለውና የማህበረሰቡን ፍላጎት ለማሟላት የሚያስችል የብስክሌት ትራንስፖርት አገልግሎት የአሰራር ስርዓት መዘርጋት በማስፈለጉ የአዲስ አበባ ከተማ አስተዳደር ካቢኔ ደንቡን ማውጣቱ ተመልክቷል። ደንቡ የብስክሌት የትራንስፖርት አገልግሎቶችን ለሁለት ይከፍላቸዋል። የመጀመሪያው የትራንስፖርት አገልግሎት ብስክሌቱን የሚያሽከረክረው ሰው በራሱ ከቦታ ቦታ የሚንቀሳቀስበት ነው። ሁለተኛው የአገልግሎት አይነት ብስክሌቱ ባለው የዕቃ መጫኛ ማስቀመጫ ቦታ በመጠቀም እቃዎችንና መልዕክቶችን ማመላለስን የሚመለከት እንደሆነ በደንቡ ላይ ሰፍሯል። በስድስት ክፍሎችና በ25 አንቀጾች የተከፋፈለው ይህ ደንብ የሥራ ፈቃድ አሰጣጥን ጨምሮ ሌሎች ድንጋጌዎችን አካቷል። አዲሱ ደንብ ማንኛውም በብስክሌት ትራንስፖርት አገልግሎት ለመሰማራት የሚፈልግ ሰው ከአዲስ አበባ ትራንስፖርት ቢሮ የስራ ፈቃድ ማውጣት እንዳለበት ይደነግጋል። በኦፕሬተርነት ስራ ለመሰማራት የሚፈልግ ማንኛውም ሰው በመስፈርትነት ሊያሟላቸው የሚገባቸው መስፈርቶችም በደንቡ ላይ ተዘርዝሯል። በዚህ ዘርፍ የስራ ፈቃድ ለማግኘት የሚፈልግ ሰው የስራ ውል ስምምነት የሚፈርምና ስራው የሚመራበት ቢሮ ያለው ሊሆን እንደሚገባ በመስፈርቱ ላይ ተቀምጧል። ለኦፕሬተርነት ፍቃድ የሚያመለክት ግለሰብ የብስክሌት ኦፕሬሽን እና የብስክሌት ጥገና ዘርፍ የስራ ክፍሎች ያሉት ሊሆን እንደሚገባ እና ለጥገና የሚሆኑ መሳሪያዎች ማሟላት እንደሚያስፈልገው በደንቡ ተደንግጓል። ኦፕሬተሩ በየብስክሌት ጣቢያው የመጀመሪያ ደረጃ እርዳታ መስጫ ኪት ማዘጋጀት የሚችል መሆንም ይኖርበታል። በስራው የሚሰማራ ሰው ቢያንስ 300 እና ከዚያ በላይ ብስክሌቶች ወይም ከአንድ መቶ የማያንስ ስኩተሮች ለአገልግሎት ማቅረብ የሚችል መሆን እንዳለበትም በደንቡ ላይ ሰፍሯል። ለአገልግሎት የሚቀርቡት ብስክሌቶች ደረጃውን የጠበቀ ጂፒኤስ ያላቸው ወይም የተገጠመላቸው ሊሆን እንደሚገባ በመስፈርቱ ተካቷል። ማንኛውም ኦፕሬተር ለአገልግሎት የሚያቀርበው ብስክሌት የተመረተበት ዘመን ከሁለት ዓመት ያልበለጠ መሆን እንዳለበት ደንቡ ያዛል። በማኑዋል በኤሌክትሪክ ባትሪ ወይም በሃይብሪድ የሚሰሩ ብስክሌቶች አገልግሎት ለመስጠት ሊውሉ እንደሚችሉ ደንቡ ይፈቅዳል። ሆኖም በአንድ ኦፕሬተር የሚገኙ ብስክሌቶች ቀለም አንድ ወጥ ሆኖ ከሌላው ጋር የማይመሳሰል መሆን እንዳለበት ደንቡ ያስገድዳል። ይህ ደንብ ካለፈው መጋቢት ወር መጀመሪያ ጀምሮ እየተተገበረ እንደሚገኝ የአዲስ አበባ ከተማ ትራንስፖርት ቢሮ ለኢትዮጵያ ኢንሳይደር ገልጿል። በአሁኑ ወቅት የስራ ፍቃድ ለማግኘት ፕሮፖዛል ያስገቡ ግለሰቦች እንዳሉ የገለጸው ቢሮ አመልካቾቹ በደንቡ የተቀመጡ ዝርዝር መስፈርቶችን እንዲያሟሉ በማድረግ ስራውን ለማስጀመር የሚያስችል የቅድመ ዝግጅት ስራዎች እየተከናወኑ እንደሆነ አስታውቋል።